የላባ አደሮች ቀን መከበር የጀመረው በአውሮፓያኑ የዘመን ቀመር በ በ1986 በአሜሪካ ሰራተኞች የሚያገኙትን አነስተኛ የደሞዝ መጠን ና በቀን ለ16 ሰዓታት መስራት ና ሌሎች በሰራተኞች ላይ የሚደርሰውን የመብት ጥሰት ለመታገል የሰራተኞች ማህበራት ያደረጉትን ንቅናቄ ተከትሎ ነው። በዚህም የሰራተኞች የስራ ሰዓት ወደ ስምንት ሰዓት ዝቅ እንዲል ሆኗል። የዘንድሮም የላባ አደሮች ቀን በሲዳማ ክልል በአዋሳ ከተማ ተከብሯል። ሰራተኛው በኑሮ ውድነት ምክንያት የተፈጠረበትን ጫና ለመቋቋም እንዲችል የደሞዝ ማሻሻያዎች እንዲሁም የስራ ቦታዎች ለሰራተኛው ምቹ መደረግ እንዳለበት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ከነአን ማሩ ጠይቀዋል። ሰራተኛው በጣም ምቹ ስራ ሁኔታ ይሻላል። የኑሮ ጫና አለበት። እነዚህ የተለያዩ ጥያቄዎች ስላሉበት በዋናነት ደግሞ መመለስ ከሚገባቸው ጥያቄዎች አንደኛው ምንድን ነው? ሚኒመም ዌጅ እንደ ሀገር ደረጃ መቀመጥ መቻል አለበት። ምክንያቱም የኑሮ ውድነቱ አሁን ላይ የሰራተኛው ላይ በጣም ከፍተኛ ጫና እያደረሰ ስለሆነ ሚኒመም ዌጅ መወሰን መቻል አለበት የሚል ጥያቄ ይዞ የሚከበር በዓል ነው ዛሬ ላይ። እነዚሁም ደግሞ ተደራራቢ የግብር ታክሶች መቀነስ አለባቸው የሚል ነገር ነው። በዛሬ ላይ ሲነሳ የነበረው እንግዲህ ምክንያቱም ዛሬ ላይ ሰራተኛው ላይ ያለው የኑሮ ጫና በጣም ከባድ የሆነ ነው። በጣም ብዙ ቅሬታዎች ናቸው። እንደ ቅርንጫፍ ጽህፈት ቤት ይሰማኩ ላይ የሚመጡት እና እነዛ ነገሮች መፍትሄ ያገኙ በሚል ነው። ለሀገር የኢኮኖሚ እድገት የሰራተኛው ሚና ከፍተኛ በመሆኑ የሰራተኞችን መብት ማክበር ተገቢ ነው ያሉት የሲዳማ ክልል ስራና ክህሎት ኢንተርፕራይዞች ልማት ቢሮ ምክትል ኃላፊና የሰራተኛና አሰሪ ዘርፍ ኃላፊ ዶክተር ማቴ መንገሻ ናቸው። ይህ አለም ላይ ትርጉም ያለውን ስራ የሚሰራ ላብአደር ይህንን የሚያክል እንደ መሰሶች የሚሸከም ካለ ለሱ ደግሞ ተገቢ መብቱ ተከብሮ ትልቅ ቦታ ተሰጥቶት መጀመሪያም ህግ ወጥተው በዛ ደረጃ ሲስተናገድ ሲጠቀም አናይም። አሁንም እንደ ቢሮችን ቢሮችን የሰራተኛው ሰላማዊ ትግል ፍሬ እንዲያፈራ እና መብቱ እንዲከበር የበኩሉን ሙሉ ድጋፍ የሚሰጥ ይሆናል። አብሮ መስራቱንም አጠናክሮ የሚቀጥል ይሆናል። የመድረኩ ተሳታፊዎች መሰረታዊ የሚባሉ የሰራተኞችን ፍላጎት ማሟላት ምርታማነትን የሚጨምር ተግባር በመሆኑ አሰሪ አካላት ለሰራተኞች ደህንነት መጠበቅ መትጋት አለባቸው ብለዋል። የኑሮ ውድነቱና ለሰራተኛው የሚከፈለው በተለይ በግሉ ሴክተር ላይ ያለው ደሞዝ ክፍያ በቂ ስላልሆነ እንደዛ እንደዚ አይነት ጥያቄዎች ስለተነሱ በግልጽ ከመንግስት አካላቶች ጋር ተወያይተናል ዛሬ መንግስትም ደግሞ ለዚህ ምላሽ ይኖሯል ብለን ተስፋ እናደርጋለን። መንግስት ሰራተኛው እየሰራ ካለ ጊዜ ድረስ ተመድቦ እየሰራ ባለበት አመታትንና ወራትን ቆጥረው የሚጠይቀውን መመሪያውና ደንቡ የሚፈቅዳቸው ጥያቄ በሰዓቱና በጊዜው እንዲሰጣቸው እንዲከፍልላቸው ከመደበኛ ደሞዝ አንስተው ቲዩ ደሞዝ ማስተካከያ ጭምር አንስተው እስከሚያስተካክሉላቸው ድረስ አግባብ ባለው ጥያቄ ወደ መንግስት እያቀረብን ነው የምናስፈጽመው። ይህ ማለት ሰው ከመንግስት ቆጥሮ የወሰደውን ዓላማ እስከ ተገበረ ጊዜ ድረስ መብት ነው። የዓለም የላብ አደሮች ቀን በዓለም ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ ተከብሯል።